የሀገር ምሰሶው የታሪክ ቁንጮ ናት እናትዋ ጎንደር። እናትዋ ጎንደር፣ ተንሳሽዋ ጎንደር፣ እህልዋ ጎንደር፣ አካልዋ ጎንደር። ጎንደር ጀግኖች ታሪክ የከተቡባት ዘመናዊነትን ከውበት ጋር የተቸረች የነገስታት መናገሻ የጃን ተክል ማረፊያ ከተማ ጎንደር ጎንደር የረቀቁ ምስጢሮችን የያዘች በገዳማት የተሞላች የሊቃውንትን ማደሪያ ናት። የጎንደር ታሪክ ቢጻፍ የሚያበቃ ቢነገርም የማይቋጭ የገዘፈ የሀገር ታሪክ ነው። ጎንደሬዎች ጃኗቸውን በካባ አደርበው ውበታቸውን አሁንም በዚህ ይገልጣሉ፣ ታሪካቸውንም ይነግራሉ። ጎንደር በታሪክ ከደመቁት ከፍ ብለው ከተቀመጡት ስልጣኔን ከሚያሳዩትና ከሚመሰክሩት ከተሞች መካከል ቀድማ ትጠቀሳለች። የብዙ ጎብኚዎችን ቀልብ የምትስበው ከተማ ከሩቅ ሀገር እርሷን ለመመልከት ብዙዎች ይኳትናሉ። በባልቴት ውበት ሁሌም ወይዘሪት ማይነጥፍ ጅረት ጎህ ለነፃነት አምላክ ኢትዮጵያን ሲክልላት የምሰሶዋን ስም ጎንደር አላት። እንዳለች አለች እታቴ ሙሽሪት ሒያጅና መጭን እንደታዘበች እንዳለው ከያኔው ጎንደር ወይዘሪት ናት። ጎንደር አላት አለች አለች ታተይ ሙሽሪት ሒያጅና መጭን እንደታዘበች በ1623 ሰኔ ወር ላይ አፄ ሲሲኒዮስ ለልጃቸው ለአፄ ፋሲል በሕይወት እያሉ ሥልጣናቸውን አስተላለፉ። አጼ ሲሲኒዮስ የካቶሊክ እምነት ተከታይ በመሆናቸው በአዘዞ በጎርጎራና በደንቀዝ የሚባሉ ቦታዎች ላይ ሶስት የካቶሊክ ቤተ ክርስቲያን ሰርተው ነበር። ደንቀዝ ላይ ያለው እንደ ቤተ መንግስትም ያገለግላቸው ነበር። አጼ ሲሲኒዮስ ሥልጣናቸውን ያስተላለፉትም ያረፉትም በዚሁ በካቶሊክ ደብር ውስጥ ሆነው ነበር። ከዚያ በኋላ አጼ ፋሲለደስ የህዝብ ተቃውሞው በዚህ ምክንያት ሲበረታባቸው ካቶሊኮችን አባረሩ ስልጣናቸውን ተቀብለው አፄ ከተባሉ ከአራት ዓመትም በኋላ አሁን ቤተ መንግስታቸው ከሚገኝበት ቦታ የዛሬዋን ጎንደር ሊመሰርቱ ቻሉ ወይና ደጋ የአየር ጸባይ ያላት ከአርባ ምንጮች በላይም የያዘች ለንጉሱ የተመቸች ሆነች በዚህም ተመረጠች ጎንደር ለጦርነትም ቢሆን ስትራቴጂክ ቦታ መሆኗ በተራሮች የተከበበች መሆኗ በሽታን የመከላከል ጠላትንም የማስጣል አቅም አላት ተብለው ታመነባት በ1628ም ለመመስረት ቻለች። ጎንደር ሰፊ ከተማ የነበረች በ1660 ዎቹ 27000 የሚደርሱ ህዝቦች የነበሩባት ይህም የከተማዋን ትልቅነት ሰፊነትም የሚያሳይባት ነበረች። ጎንደር የከተማ ባህርያትን ይዛለች የምትባር ነበር። በወቅሱ ቤተ እስራኤላውያን ባህላዊ እምነት ተከታዮች፣ የእስልምና እምነት ተከታዮች እንዲሁም የውጭ ዝርያ ያላቸው ቱርኮች ሁሉም በአንድነት እንደለባቸው ይኖሩባት ነበር ይባላል። በተለያዩ ስራዎች ላይ የተማሩ የህብረተሰብ ክፍሎችም በጎንደር ይኖሩ ነበር። አናጺዎች፣ ግንበኞች፣ ሸማ ሰሪዎች የብረታ ብረትና የወርቅ ስራ የሚሰሩ እንዲሁም ነጋዴዎች ሁሉ አንድ ላይ ይኖሩባት ነበር። በጊዜው በንግድ ይታወቁ የነበሩት ግን ነጋድ ራሶች ሙስሊሞች ነበሩ። ዓፄ ፋሲለደስ ቤተመንግስታቸውን ካነጹ በኋላ በዙሪያው ሰባት ቤተ ክርስቲያኖችን አሰሩ። በየጊዜው ነገስታት እየተተኩም ለ120 ዓመታት እጅግ የረቀቀ የህንፃ ጥበብን ሰርተውባት አልፈዋል። ጎንደርን የአፄ ፋሲል ቤተመንግስት የአሁኖም የያንኸውም ትልቁ የእጅ አሻራ ነው። ሰባ ሺ ካሬ ሜትር ላይ ያረፉ የቤተ 12 በሮች የሚያዝ ነው። ወደ ቤተ መንግስቱ የሚገባው እንደየደረጃቸውና እንደየማዕረጋቸው በተፈቀዱ በሮች ነበር። ራስ በሮች፣ ራሶች ብቻ የሚገቡበት ነበር። የንጉሥ በር፣ ጃን ተከል በር፣ ንጉሱ ብቻ የሚገቡበትም ነበር። ግምጃ ቤት በር የሚባልም ነበር፣ የግምጃ ቤት አስተናጋጆች የሚገቡበት። ቀጭን አሸዋ በር የሚባልም ነበር፣ የግንባታ ዕቃዎች የሚገቡበት በር። እርግብ በር ደግሞ ድናግላንና መነኮሳት የሚገቡበት ነበር። እምቢልታ ነፊዎች ብቻ የሚገቡበት በር ደግሞ እምቢልታ በር ይባል ነበር። እንዲህ እንዲህ እያለ ሁሉም የሚገቡባቸው አስራ ሁለት በሮች ነበሩ። ባልደራስ በር የንጉሥ ፕሮቶኮሎች የሚገቡበት ኳሊ በርም የሚጠቀሱ ናቸው። ጎንደር የሚለው ስያሜ ጋር ተያይዞ በአፈታሪክ የሚነገሩ የተለያዩ ነገሮች አሉ። አንደኛውን እንምዘዝ ጉንደ ሀገር ወይንም ትልቅ ሀገር እንደማለት ትርጉም ያለው ሲሆን ይህ በአፈ ታሪክ አንዳንዶች ጓንግና ዳራ ከሚሉ ሁለት ቃላት የመጣ ነው ይላሉ። በአንገርብና በቀሃ ወንዝ መካከል ስላለች ነውም የሚሉም አሉ። ይህ ግን በበርካቶች ተጨባጭ አይደለም ይባላል። ጎንደር ግዙፍ የሆነ የንግድ መስመር እስከ አውሮፓም እስከ ኤዥያም የደረሰ የንግድ ሰንሰለትም ነበራት። የቤተ መንግስቱ አኗኗር ዘመናዊ ነው ይባል ነበር። ፋሽን ያኔም ነበር። ቀጫጭን ፈታይ ሴቶች ባለሙያዎች ለቤተ መንግስቱ ዘዝርቶች በአይነት በተለያዩ አልባሳትን ይሰሩ ነበር፣ ፋሽን ይከተሉም ነበር። ጎንደር ሲነሳ ጃን ተክልም አብሮ ይነሳል። ጃን ተክል አፄ ፋሲል ተከሉት ተብሎ ይታመናል። ለዚያም ነው ጃን ሆይ የተከሉት ለማለት ጃን ተከለ የተባለው በወቅቱ የሀገር ሽማግሌዎች በስሩ ተቀምጸው ይወያያሉ። ፍርዶችንም በስፋት ይፈጽማሉ። ጎንደር ሃይማኖታዊና ባህላዊ በዓላት የሚደምቁባት ጥምቀትም ያለሷ የሚያስብልባት ከተማ ነች። ይቺው ከተማ ከአዲስ አበባ በስተ ሰሜን አቅጣጫ 640 ኪሎ ሜትር ርቀት ላይ ትገኛለች። ጎንደር የፖለቲካ የሃይማኖትና፣ የንግድ ማዕከል ሆና ለበርካታ ዓመታት ዘልቃለች። የሀገሪቱ ማዕከላዊ የመንግስትን መቀመጫ ነበረች። ፒያሳ፣ አራዳ፣ ማራኪ፣ ቼቼላ፣ ብሉኮ፣ አውቶፓርክ እና ሌሎች የሰፈሮቿ መጠሪያ ስሞች ናቸው። አጼ ቴዎድሮስን እናነሳለን። ጎንደርና አጼ ቴዎድሮስ የሚነጣጥሉ አይደሉምና አጼ ቴዎድሮስ ጥር 6 1811 በጎንደር ቋራን የተወለዱት ዳግማዊ አጼ ቴዎድሮስ ተብለው ንጉሠ ነገሥት ዘኢትዮጵያ ተብለው የካቲት 11 1847 ተሾሙ። አጼ ቴዎድሮስ በኢትዮጵያ ዘመናዊነትን ያስፋፉ በርካታ ለዘመናዊነት የቀረቡ ህብረብሔራዊነትን ያሰፈኑ ስራዎችን የሰሩ ናቸው። የዘመናዊ ኢትዮጵያ ታሪክ የአንድነቷን መነሻ ተደርገው ይነሳሉ። አጼ ቴዎድሮስ መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ከወንድ አንድ ሞተ ተብለው እስካለፉበትም ጊዜ ድረስ ለኢትዮጵያ ዘመናዊነት፣ ለኢትዮጵያ አንድነት ትንፋሻቸው እስኪቋረጥ ድረስ የሰሩ ናቸው። በምድሪቱ ላይም 49 ዓመታትን ብቻ ኖረዋል። ዳሩ ግን ቁም ነገሩ ዕድሜ አይደለም። ከዕድሜያቸውም ከዘመናቸውም ቀድሞ በርካታ ነገርን ለኢትዮጵያ የሰሩ የመቅደላው ደፋር ጀግና ይሏቸዋል። ጎንደር ጎንደር የቴዎድሮስ ሀገር፣ የአንዲት ኢትዮጵያ ዋልታና ማገር ተብላ ቴዎድሮስ የሚወደሱባት፣ ቴዎድሮስ የነከሱባት፣ ልኳ የታጣላት ከተማናት ናት። ሰላሙን ሁሉ ለታሪካዊቷ ለትልቋ ጎንደር።